በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ በማድሪድ ቤት ድንቅ ጊዜን ካሳለፈው ታሪካዊ ተጫዋቻቸው ፑሽካሽ በኋላ የሀገራችን ምርጡ ተጫዋች ነው ይሉታል። በሜዳ ላይ ሁለገብ ተጫዋች ሲሆን ምንም እንኳ ቦክስ ቱ ቦክስ አማካኝ ቢሆንም እንደ አታኪንግ ሚድፊልደርና ሴንትራል ሚድፊልደር ሆኖ መጫወት ይችላል። በቴክኒካል ብቃቱ ላቅ ያለ ሲሆን፣ የአመራር ችሎታውና በሜዳ ላይ የሚያሳየው ትጋትም የሱ መለያዎች ናቸው። አሁን ላይም በርካቶች በፕሪሚየር ሊጉ ከሚገኙ የቴክኒካል ብቃታቸው ከላቀ ተጫዋቾች መካከል በግንባር ቀደምትነት ያነሱታል። ሃንጋሪያዊ ሊቨርፑል ተጫዋች ዶሞኒክ ሶቦዝ ላይ ውልደቱ እንደ ፈረንጆቹ የዘመን አቆጣጠር ጥቅምት 25 2000 ዓ ም ከሃንጋሪ ዋና ከተማ ቡዳፔስት በ65 ኪሎ ሜትር ርቀት ላይ በምትገኘው ሼክስፌሄር ባር ከተማ ነው። ሶበዝ ላይ ገና በልጅነቱ የእግር ኳስ ፍቅር የጸናበት ሲሆን በስድስት ዓመቱም ቪዲዮተን አካዳሚ ተቀላቀለ። በዛም አስደናቂ ተሰጦንና ችሎታውን ማሳየት የቻለ ሲሆን ተጫዋቹ 16 ዓመት እስኪሞላው በተለያዩ ወጣት ቡድኖች ካሳለፈ በኋላ የኦስትሪያውን ክለብ ፍሬልን ተቀላቀለ። በዛም በሁለተኛ ዲቪዚዮን አንድ ዓመት ካሳለፈ በኋላ የኦስትሪያውን ታላቅና ታሪካዊ ክለብ ሬድቡል ሳልዝበርግን ተቀላቀለ። ተቀላቀለ። በሳልዝበርግም የመጀመሪያ ጨዋታው 27 ያደረገ ሲሆን ቡድኑ በኦስትሪያ ዋንጫ 6 ለዜሮ ሲያሸንፍም ለክለቡ የመጀመሪያ ጎሉን አስቆጥሯል። 201819 ውድድር ዘመን የቡድኑ የመጀመሪያ ተሰላፊ ሲሆን በክለቡ ውስጥም ድንቅ ብቃቱን ማስመልከት ችሏል። ሬድቡል የአገር ውስጥ ዋንጫዎቹን ሲያሸነፍና በአውሮፓ ሻምፒዮንስ ሊግ እንዲሁም በኤሮፓ ሊግ ላይ ሲሳተፍ ቡድኑ ተፎካካሪ እንዲሆን አንበሳውን ድርሻ ተወጥቷል። ሰቦዝ ላይ በሬድቡል ሳልዝበርግ 3 ዓመታትን ያሳለፈ ሲሆን 83 ጨዋታዎችን አድርጎ 26 ጎሎችን ሲያስቆጥር 34 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ንጋሪያዊ ኮኮብ ሬድቡል ሳልዝበርግ ለቆ የጀርመኑን አርቢ ሌቪዥን በ20 ሚሊዮን ዩሮ የተቀላቀለ ሲሆን በዚህም ዝውውር በታሪክ የሃንጋሪ ውዱ ተጫዋች መሆን ችሏል። ሶቦዝ ላይ ለሌቪዥንግ ፍርሚያን ቢያኖርም በ2021 የውድድር ዘመን ባጋጥመው ከባድ ጉዳት ምክንያት ምንም ጨዋታ ላይ መሰለፍ አልቻለም። ሃንጋሪያዊ ኮኮብ ነሐሴ 7 201 የመጀመሪያ የሌቪዥንግ ጨዋታውን በጀርመን ዋንጫ ኬስቪ ሳውንድ ሰንጋ ያደረገ ሲሆን 78 ደቂቃ ተቀይሮ በመግባል ለክለቡ የመጀመሪያ ግብን ማስቆጠር ችሏል። በ2021 የውድድር ዘመን በአጠቃላይ 31 ጨዋታዎችን ማድረግ የቻለ ሲሆን ስድስት ግቦችን በስሙ ማስመዘ መዝገብ ችሏል። በቀጣይ የውድድር አመት ራሱን የበለጠ አጉልብቶና አሻሽሎ የመጣ ሲሆን በሊብዚንግ ድንቅ ጊዜንም ማሳለፍ ችሏል። ሊብዚንጎች በውድድር አመቱ የዲኤፍቢ ፖካል ዋንጫን ሲያሳኩ አንበሳውንም ድርሻ ተወጥቷል። ሰውዝ ላይ በውድድር አመቱ በቡንደስሊጋው 31 ጨዋታዎችን አድርጎ ስድስት ግቦችንም በስሙ ማስመዝገብ ችሏል። ሃንጋሪያው ኮከብ በጀርመን ባሳየው ድንቅ ብቃት እንደ አርሰናልና ቼልሲ አይነት ታላላቅ ክለቦች በተጫዋቹ ላይ ፍላጎት ቢያሳዩም ሊቨርፑል ለአማካኙ ሰባ ሚሊዮን ዩሮ በመክፈል የአምስት አመት ውል በማስፈረም ተጫዋቹን የግላቸው አደረጉት። ሰውዝ ላይ ለሊቨርፑል የተጫወተ ሶስተኛው ሃንጋሪያ ተጫዋችም መሆን ችሏል። በ2023 24 የውድድር ዘመን የመክፈቻ ጨዋታ ላይ ኦገስት 13 ሊቨርፑል ከቼልሲ አንድ ለአንድ 1 በተለያዩበት ጨዋታ ለሊቨርፑል የመጀመሪያ ጨዋታውን አድርጓል። በሴፕቴምበር 3 2023 ሊቨርፑል አስቶን ቪላን 3 ለ0 ሲያሸንፉ ሰቦዝ ላይ ለቀዮቹ የመጀመሪያ ጎልን ማስቆጠር ችሏል። በዚህም ለሊቨርፑል ጎል ያስቆጠረ የመጀመሪያው ሃንጋሪያዊ ተጫዋች ሆኗል። ተጫዋቹ በሴፕቴምበር 19ም የወሩ ምርጥ ተጫዋችን ማሸነፍ ችሏል። ሰቦዝ ላይ በሊቨርፑል ቤት የመጀመሪያ ውድድር አመቱን ድንቅ ጊዜ ማሳለፍ የቻለ ሲሆን የካራባው ካፕ ዋንጫንም ማሳካት ችሏል። ዶሞኒክ ሶቡዝ ላይ ለሀገሩ ሃንጋሪ ጋር የመጀመሪያ ጨዋታውን ማርች 21 2019 54 ኛው ደቂቃ ተቀይሮ በመግባት ከስሎቫኪያ ጋር አድርጓል። 2022 23 የዩኤፋ ኔሽንስ ሊግ በመድቤ ሃንጋሪ እንግሊዝን ከ1962 በኋላ 1 ለ0 ስታሸነፍ ብቸኛዋን ጎልን በስሙ ማስመዝገብ ችሏል። አሁን ላይ ሶቦዝላይ ሃንጋሪን በአምበልነት እየመራ ሲሆን እስካሁንም ለሀገሩ 51 ጨዋታዎችን አድርጎ 15 ግቦችን አስቆጥሯል። ሶቦዝላይ በዘንድሮው የውድድር ዓመት በኔዘርላንዳዊው አሰልጣኝ አርነ ስሎት እየተመራ በቀዩ ቤት ድንቅ ጊዜን እያሳለፈ ሲሆን በሚያሳየው ድንቅ ብቃትም ከበርካቶች አድናቆት እየተቸረው ይገኛል ቀዮቹ በዘንድሮው የውድድር ዓመት ፕሪሚየር ሊጉን ለማሸነፍ የተቃረቡ ሲሆን ሶቦዝ ላይ በሊቨርፑል ቤት እያሳየው በሚገኘው ብቃትና በአጨዋወቱ ከሊቨርፑሉ ሌጀንድ ስቴቨን ጀራርድ ጋር ያነጻጸሩ ሲሆን ለሊቨርፑል እያደረገ በሚገኘው አስተዋጽኦን በርካታ አድናቆት እየጎረፈለት ይገኛል። ይህ ሃንጋሪያዊ ተጫዋችም በቀጣዮቹ ዓመታት በሊቨርፑል ቤት ያንጸባርቃል ተብሎ ይጠበቃል። ውድ አድማጭ ተመልካቾቻችን ለዛሬ ስለ ሃንጋሪያዊ ሊቨርፑል ኮከብ ዶሚኒክ ሶቦዝ ላይ ያዘጋጀንላችሁ መሰናዶ ይህንን ይመስላል። በሌላ መሰናዶ እስከምንገናኝ ድረስ ቸር ሰንብቱን።